የ 1446 ኛው ዓመተ ሂጅራ የኢድ አል ፈጥር በዓል ጨረቃ ቅዳሜ ከታየች በዓሉ እሁድ ካልሆነ ግን በዓሉ ሰኞ ዕለት እንደሚውል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ምክር ቤቱ በዓሉን አስመልክቶ በሰጠው መግለጫ የእንኳን አደረሳችሁ መልእክት አስተላልፏል። የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሸር የኢድ ሰላት ከጠዋቱ ሁለት ሰዓት ከ30 ጀምሮ እንደሚከናወን የገለጹ ሲሆን የሰላት ስነ ስርዓቱ በሶስት ኤፍኤም ጣቢያዎች በቀጥታ ስርጭት እንደሚተላለፍ አስታውቀዋል። በዕለቱ የኢድ ሰላት የሚሰገደው ከጠዋቱ ሁለት ሰዓት ከሰላሳ ሲሆን እሱም የሆነው በተለመደው ቦታ በስታዲየም ይሆናል። በሁሉም አቅጣጫዎች በተቻለ መጠን በጥራት የሚሰሙ ስፒከሮችና የሚቀመጡ ሲሆን በየአንዳንድ አካባቢዎች ያለ ድምፅ ያለ መሰማት የመቆራረጥ ችግር ሊከሰት ይችላል በሚል ግምት ወይም ሕሳቤ ሶስት ኤፍኤም ሬዲዮዎችና አንድ ብሔራዊ ጣቢያ በመጠቀም ለሰላታችንና ለኹጥባችን ማዳመጥና መስማት እንድንችል ተደርጓል። ዋና ጸሐፊ ሁሴን በሸራከለው ሙስሊሙ ማህበረሰብ በረመዳን ወር ሲያከናወናቸው የቆየውን መልካም ተግባራት ከረመዳን ውጭ ባለው ጊዜያትም ይዞ ሊቀጥል ይገባል ብለዋል። የረመዳን ወር ከፈጣሪ ሰላም እዝነትና በረከት ተጠይቆ የሚገኝበት ወር እንደሆነ ሁሉ

እንደ ተገበርናቸው ሁሉ ለወደፊትም የሕይወታችንና የኑሯችን አካል አድርገን ልንይዛቸው ይገባል። የከፍተኛ ምክር ቤቱ ምክትል ፕሬዝዳንት ሼፈት ወዲን አሊ ዘይኖ ሙቅና የኢድ ሰላትን ለመስገድ ምእመን ወደ ስፍራው ሲሄድም ሆነ ሲመለስ በተረጋጋና ኢስላማዊ ስነ ስርዓትን ባከበረ መልኩ ሊሆን እንደሚገባ አሳስበዋል። ወደ ዒዱ መስገጃ በምንሄድበት ሰዓት ላይ በምንመለስበትም ሰዓት ላይ በሰላም በአንድነት እንደዚሁም ኢዱን ከሚያስተባብሩልን ወጣቶች ጋራ ከጸጥታ አካላቶች ጋራ ሁሉም ማህበረሰብ በዓሉ የሀገራችንን የዓለም ውብ ከተማ የሆነችዋን አዲስ አበባ የሁላችንም ከተማ የሆነችዋን አዲስ አበባን፣ ሰላማችንን፣ አብሮነታችንን፣ አንድነታችንን ለዓለም የምናሳይበት በዓል በመሆኑ ሁላችንም በሰላም እጅ ለእጅ ተያይዘን ወደ ኢዱ ቦታ በምንሄድበት ሰዓትም በምንመለስበትም ሰዓት ላይ በሰላም እንድንመለስ እንድንሄድ ለማሳሰብ ወዳለሁኝ የኢድ ዕለት የደስታ ቀን ነው ያሉት የምክር ቤቱ ዋና ስራ አስኪያጅና የኢድ ኮሚቴ አስተባባሪ ሀጂ ሪያድ ጀማል ይህንን ደስታ ሊያደፈርሱ የሚችሉ ማናቸውም ተግባራትን ማከናወን የተከለከለ መሆኑን ተናግረዋል። በዕለቱ የሚደረጉ ተግባራት በእስልምና በግልጽ ይታወቃሉ። ሰዎች ጠዋት ጀምሮ የፈጅር ሰላት ሰግደው ወደ ኢድ አደባባይ ሲሄዱ ተክቢራ እያሉ ነው የሚሄዱት። ቦታው ላይ ሲደርሱ የዒድ ሰላት ይሰግዳሉ፣ ሁጥባ ያዳምጣሉ። ዒድ የሚባለው ይሄ ነው። ከዚህ ውጭ ያሉ ተግባራት ከዚህ ውጭ ያሉ ተግባራት በኢስላም ተቀባይነትም የላቸውም። ና ከዛ አንጻር ሙስሊሙ እስላማዊ እሴቶቹ ላይ ብቻ ተመስርቶ ኢድ ቦታ ላይ ደርሶ ሰላቱን ሰግዶ ሁጥባውን አዳምጦ በሰላም ወደ ቤቱ እንዲመለስ ጥሪያችንን እናደ እናስተላልፋለን ለጸጥታ መዋቅሮች እና አስተባባሪ ወጣቶች ትብብር ሲባል ወደ ኢድ ቦታ ስንመጣ በተቻለ መጠን ሞባይል ስልካችንን እና መስገጃ ኖርማሊ መስጂድ ውስጥ ቤታችን ላይ የምንጠቀምባቸውን መስገጃዎች ብቻ ይዘን ወደ ኢድ ቦታ እንድንመጣም እዛ ቦታ ላይ በጸጥታ መዋቅሩ የሚያጋጥሙ የፍተሻ ጋር በተያያዘ ንብረቶች እንዳይጠፉበት ጥንቃቄ አድርጎ ከቤቱ ሲወጣ ሞባይሉንና መስገጃውን ብቻ ይዞ እንዲወጣ፣ ቀለል ያሉ ነገሮችን ብቻ ይዞ እንዲወጣ ጥሪያችንን እናስተላልፋለን።